የተወደዳችሁ የአጎ ሚዲያ ተከታታዮቻችን፣ አጎ ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አጎ ሚዲያ እየተመኘ በቅድሚያ ማበይ ተ ርዕሶች እናስቀድማለን። በአማራ ክልል አዊ ብሔረሰብ ዞን በመከላከያ ሰራዊት አድማ ብተናና ሚሊሻ በመሆን በጥምር ጦሩ ግንቦት 13 ቀን 2017 ዓ.ም በተደረገ ኦፕሬሽን ጽንፈኛው ኃይል ከዚህ በፊት ዘርፎ ሲጠቀምበት የነበረ አንድ አምቡላንስ መያዙ ታወቀም። በስፋት እንመለከተዋለን። በአማራ ክልል ክልል በተለያዩ ዞኖች በአረንጓዴ አሻራ ፕሮግራም በሚሊዮን የሚቆጠሩ ችግኞችን ለመትከል የቅድመ ዝግጅት ስራ መጠናቀቁ እየተገለጸ ይገኛል። ይህንንም ታደምጡት አላችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ሊጓዙ ነው ተብሏል። በስፋት የምንቃኘው ጉዳይ ይሆናል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ የአገሪቱን ፕሬዚዳንት ሲሌር ራማፎዛን በኋይት ሃውስ በነበረ ጋዜጣዊ መግለጫ ወቅሰዋል። ይህንንም በስፋት የምንመለከተው ጉዳይ ይሆናል። ክብራትና ክብራን ከአገው ሚዲያ ጋር ከቆያችሁ እነዚህና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ላገው ሚዲያ አዲስ ከሆናችሁ ሸር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዘርዘር መረጃው እናልፋለን። መልካም ቆይታ። በአማራ ክልል ባዊ ብሔረሰብ ዞን መከላከያ ሰራዊቱ አድማ ብተናና ሚሊሻ በመሆን በጥምር ጦሩ ግንቦት 13 ቀን 2017 ዓ.ም ም በተደረገው ኦፕሬሽን ጽንፈኛው ኃይል ከዚህ በፊት ሲጠቀምበት የነበረን አንድ አምቡላንስ መያዙን አስታውቋል። ባዊ ብሔረሰብ አስተዳደር ዞን ባንጃ ወረዳ በመሰላ ቻይቲ ቀበሌ ሩብ ገበያ በተባለ ቦታ በጥምር ጦሩ በተደረገ ኦፕሬሽን ጽንፈኛው ኃይል ሲጠቀምበት የነበረ አንድ አምቡላንስ በቁጥጥር ስር መዋል መቻሉን የአገው ሚዲያ ምንጮች ከቻይቲ ቀበሌ አረጋግጠዋል። አገው ሚዲያም ከዚህ በፊት ጽንፈኛው ኃይል ጤና ጣቢያዎችን መዝረፉንና አምቡላንሶችን እየተጠቀመ መሆኑን ዘግቦ እንደነበረ አይዘነጋም። መሰላ ቻይቲ ቀበሌ ሩብ ገበያ ከአገዋዊ ዞን ዋና ከተማ እንጅባራ በስተ ምስራቅ፣ ከትሊሊ ከተማ በስተ ሰሜን ምስራቅ፣ የጽንፈኛው ኃይል ወታደራዊና ፖለቲካዊ ማሰልጠኛ ማዕከል አሽፋ በስተ ሰሜን ምራብ በቅርብ ርቀት ላይ የምትገኝ ቦታ ናት። የባንጃ ወረዳ ሚሊሻዎችና የጸጥታ ኃይሉ በጥምረት እያደረጉ ባለው የተቀናጀ የሰላም ማስከበር ስራ በጽንፈኛው ኃይል ተይዘው የነበሩ ቀበሌዎችን እያስለቀቁ መሆኑን ገልጸው ይህ የሆነበት ምክንያትም አዲስ የመከላከያ አመራር መጥቶ ሳይሆን አይቀርም የሚል አስተያየት ሰጥተዋል። እነዚህ የአገው ሚዲያ የመረጃ ምንጮቻችን ከዚህ በፊትም ጽንፈኛ ኃይሉ ከፍተኛ የሆነ ግፍ የሚፈጽመው መከላከያን አሸንፎ ሳይሆን የዞኑ አመራሮች ለጥምር ጦሩ በሚሰጡት የተሳሳተ መረጃ በመሆኑ ነውም ብለዋል። ግንቦት 13 ቀን 2017 ዓ.ም በጥምር ኃይሉ እየተሰሩ ያሉ ውጤታማ ስራዎች ግን ከዞኑ አመራሮች ትዕዛዝ ውጭ በሌላ አካል የተሰሩ ይመስላል ሲሉ ያገው ሚዲያ አስተያየት ሰጪዎች በዞኑ አመራር ላይ ያላቸውን ጥርጣሬ ገልጸዋል። ከዚህ ጋር ተያይዞም ጽንፈኛው ኃይል ለሚያከናወነው ተግባሩ ማስፈጸሚያ ሲጠቀምበት የነበረ አንድ አምቡላንስ በጥምር ጦሩ በመማረክ ለመንግስት ገቢ መደረጉን የያገው ሚዲያ ታማኝ ምንጮች አረጋግጠው በሌሎች አካባቢዎችም ተመሳሳይ ኦፕሬሽን ቢደረግ አካባቢው ከጽንፈኛው ኃይል ነጻ ከመደረጉ በተጨማሪ በርካታ የመንግስት ተሽከርካሪዎችና ንብረቶችን ማስመለስ እንደሚቻልም አረጋግጠዋል። በአማራ ክልል ተለያዩ ዞኖች በአረንጓዴ አሻራ ፕሮግራም በሚሊዮን የሚቆጠሩ ችግኞችን ለመትከል የቅድመ ዝግጅት ስራ መጠናቀቁ ተገልጿል። በአማራ ክልል በምስራቅ ጎጃም ዞን ለ2017 ዓ.ም በአረንጓዴ አሻራ ፕሮግራም በክረምቱ የሚተከሉ 254 ሚሊዮን ችግኞችን ለመትከል የቅድመ ዝግጅት ስራ መጠናቀቁን የዞኑ ግብርና መምሪያ አስታውቋል። የምስራቅ ጎጃም ዞን ግብርና መምሪያ ኃላፊ አቶ አበበ መኮንን እንደተናገሩት በበጀት ዓመቱ እንደ ዞን ለአረንጓዴ አሻራ ፕሮግራም 254 ሚሊዮን ችግኞችን ለመትከል እቅድ ተይዞ የችግኝ ማፍላት ተግባር በስፋት ተከናወ ጠንካራ ብለዋል በዚህም ከተያዘው እቅድ 183 ሚሊዮን ኢኮኖሚያዊ ጠቀሜታ ያላቸው የደን የቡናና ፍራፍሬ ችግኞች እንዲሁም 458 ሚሊዮን የመኖና ሁለገብ የሆነ ጠቀሜታ ያላቸው በድምሮ 2288 ሚሊዮን ችግኞች ለተከላ ተዘጋጅተዋል ብለዋል የመምሪያው ኃላፊ አያይዘው እንደገለጹት ለችግኝ ተከላ ፕሮግራም እስካሁን በተሰበሰበ መረጃ ከ35 ሚሊዮን በላይ ጉድጓዶች ተቆፍረው ዝግጁ መሆናቸውን ገልጸዋል በሌላ መረጃ በሰሜን ወሎ ዞን በጉባላፍቶ ወረዳ በበጀት አመቱ የተለያየ ጥቅም የሚሰጡ ከ199 ሚሊዮን በላይ ችግኞች ለተከላ ዝግጁ መሆናቸውን የወረዳው ግብርና ልማት ጽህፈት ቤት ገልጿል። የጽህፈት ቤቱ ምክትል ኃላፊ አቶ አሰፋ ሰማው እንደገለጹት በበጀት ዓመቱ የተለያየ ጥቅም የሚሰጡ 199 ሚሊዮን ችግኞች ለተከላ ተዘጋጅተዋል ብለዋል። ለተከላ ዝግጁ ከሆኑ ችግኞች መካከል የአርሶ አደሩን የኢኮኖሚ ተጠቃሚነት ለማሳደግ የሚያስችሉ 219628 የደጋና የቆላ ፍራፍሬ ችግኞች ሲሆኑ ለዚህ መትካ የሚሆን ጉድጓድ ዝግጅትም ተጠናቋል ብለዋል። የአንድ ቀን የአረንጓዴ አሻራ ችግኝ ተከላ ቦታ ልየታ መጠናቀቁን የገለጹት ምክትል ኃላፊው በመጪው ክረምት ተግባሩን በውጤታማነት ለማከናወን የወረዳው የደን ሽፋን ከነበረበት 19.1% ወደ 20.1 በመቶ ከፍ ለማድረግ እንደሚሰራም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ እንደሆነ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ ዘግቧል። የዜና ምንጩ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለመላው ዓለም የሰላም መልእክት ለማስተላለፍ ማቀዳቸውን አረጋግጫለሁ ማለቱን አዲስ ሪፖርተር ዘግቧል። የጉዞ እቅዱ ከተሳካም ወደ ጠፈር የተጓዙ የመጀመሪያው የዓለማችን መሪ ያደርጋቸዋል ተብሏል። በዓለም ታሪክ ወደ ጠፈር የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከእነዚህ መካከልም አብዛኞቹ የጠፈር ተመራማሪዎች ሲሆኑ፣ ከቅርብ ዓመታት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛውን ንፍቀ ክበብ የጠፈር ጉብኝት አድርገዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ የአገሪቱን ፕሬዚዳንት ሲሪል ራማፎዛን በኋይታውስ በነበረ ጋዜጣዊ መግለጫ ወቅሰዋል። ደቡብ አፍሪካ ለዘመናት የቆየ የመሬት ኢፍታዊነትን ለመቅረፍ አልሟል ያለችውን የመሬት ፖሊሲ ማውጣቷን ተከትሏል ተከትሎ ከአሜሪካ ጋር እየተወዛገበች ትገኛለች። የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ለማሻሻል ወደ አሜሪካ ያቀኑት ራማፎዛ በደቡብ አፍሪካ ነጭ አርሶ አደሮች እየተገደሉ እንዲሁም እየተሳደዱ ነው በሚል ትራምፕ በጋዜጣዊ መግለጫ ላይ ሊያፋጥጧቸው ሞክረዋል። በዚህ ሳምንት አሜሪካ ወደ ስልሳ ለሚጠጉ አፍሪካ ነርስ ተብለው ለሚጠሩት ለደቡብ አፍሪካ ነጮች ጥገኝነት ከሰጠች ከሳምንት በኋላ ነው ራማፎዛ የሁለቱን ሀገራት ግንኙነት ለማደስ ወደ አሜሪካ ያቀኑት። ነገር ግን ትራምፕ በጋዜጣዊ መግለጫ ላይ በደቡብ አፍሪካ ውስጥ በነጮች ላይ የዘር ፍጅት እየተፈጸመ ነው በሚል በመሪዎቹ የጋራ ጋዜጣዊ መግለጫ ላይ ማስረጃ ያሉትን ቪዲዮ እንዲታይ አድርገዋል። በደቡብ አፍሪካ አብዛኛውን የሀገሪቱን የእርሻ መሬት የሚቆጣጠሩት አናሳ ነጮች የዘር ጭፍጨፋ ይፈጸምባቸዋል የሚለው በበርካቶች ዘንድ ተቀባይነት ያጣና ከእውነት የራቀ እንደሆነ በስፋት ይነገራል። ትራምፕ የተገደሉ ነጭ ገበሬዎች መካነ መቃብር ነው የተባለ በርካታ መስቀል የተደረገበትን ምስል ጨምሮ ሌሎች ተቃውሞዎች ሲሰሙ የሚያሳይ ቪዲዮ በስክሪን ከፍተው ማሳይተዋል። ሆኖም መስቀሎቹ ያሉበት ስፍራ እንደተባለው መቃብሮች ሳይሆኑ ከአምስት ዓመት በፊት በኳዝኑ ናታል የተገደሉ ሁለት አርሶ አደሮችን መገደላቸውን ተከትሎ ለአውደሪ የቀረቡ ፎቶዎች ናቸውም ተብሏል። አዘጋጆቹም እነዚህ መስቀል ያለባቸው ስፍራዎች ለዓመታት የተገደሉ አርሶ አደሮችን የሚወክል አውደሪ ነው ብለው ነበር። ከረቡዕ ኋይታውስ ስብሰባ በፊት ራማፎዛ ከአሜሪካ ጋር ያለውን ትስስር ማሻሻል ቅድሚያ የሚሰጠው ጉዳይ መሆኑን አጽንኦት ሰጥተው ነበር። አሜሪካ ከደቡብ አፍሪካ በሚገቡ ምርቶች ላይ 30 በመቶ ቀረጥ ጥላለች። ራማ ራማፎዛ በዚህ ውይይት ትራምፕን ለማስደሰት ተስፋ በማድረግ ሁለት ታዋቂ የደቡብ አፍሪካ ጎልፍ ተጫዋቾችን በማምጣት እንዲሁም የሀገራቸውን ጎልፍ ታሪክ የሚያሳይ ትልቅ መጽሐፍ በስጦታ አበርክተውላቸው ነበር። ሁለቱ መሪዎች በኦቫል ቢሮ ያደረጉት ስብሰባም በአክብሮት ተጀምሮ ነበር። ሆኖም ግን ትራምፕ ቪዲዮውን ለማሳየት መብራቱ እንዲደበዝዝ መጠየቃቸውን ተከትሎ የውይይቱ ስሜት ጥላጥልቶበታል ተብሏል። በቪዲዮው ላይ የደቡብ አፍሪካ ዋነኛ ተቃዋሚ ጁልየስ ማሌማ አገሪቱ ጨቋኙን የአፓርታይድ ስርዓት ለመገርሰስ በነበረው ትግል ታዋቂ የነበረውን ካነር ላይ ተኩሱ የሚል ዝማሬም ይሰማል። ከዚያም በመቀጠል መስቀሎቹ የተተከሉበት ሜዳ የታየ ሲሆን በመሃልም ትራምፕ ይሄን ነጭ አርሶ አደሮች የቀብር ስፍራ ነው ሲሉ ይደመጣሉ። ራማፎዛ በበኩላቸው በቪዲዮ ላይ የተሰሙት ምልክቶችና ንግግሮች የመንግስት ፖሊሲ አይደሉም ብለዋል። በደቡብ አፍሪካ የተዘረጋው መድብለ ፓርቲ ዲሞክራሲ ሰዎች በነጻ ሀሳባቸው እንዲገልጹ የሚያደርግ ነው ሲሉም ተከራክረዋል። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት የተሞላበትም ሆኗል። ትራምፕ ደቡብ አፍሪካ በቅርቡ ያጸደቀቸው የመሬት ፖሊሲ በተወሰኑ ማህበረሰቦች ላይ ብቻ ያነጣጠረ ነው በሚል ለሀገሪቱ የሚደረገውን የገንዘብ ድጋፍ አቋርጠዋል። ደቡብ አፍሪካ ከጨቋኙ አፓርታይድ ስርዓት ከ30 ዓመታት በፊት ብትላቀቅም አሁንም ድረስ አብዛኛው የሀገሪቱ የእርሻ መሬቶች አነስተኛ በሆኑ ነጮች እንደተያዘ ነው። ራማፎዛ በአንዳንድ ሁኔታዎች ያለ ካሳ መሬት መውረስ የሚያስችል ረቂቅ አዋጅም አውጥተዋል። ደቡብ አፍሪካ እስራኤል በፍልስጤም ላይ የዘር ጭፍጨፋ እየፈጸመች ነው በሚል በዓለም አቀፍ ፍርድ ቤት የከሰሰቻት ሲሆን ይህም ጉዳይ በጦር መሳሪያ ጭምር እየደገፈቻት ያለችውን አሜሪካን አስቀይሟል። ክብራትና ክብራና ብራችሁን ስለ ቆያችሁ እያመሰገን በሌላ ፕሮግራም እስከምንገናኝ መልካሙን ሁሉ ተመኘን።